ምሳሌ አስቢ አንቺ ቢሆን እሱ ግራ ገብቷታል። አሁን አይሚ እኮ ግራ ገብቷታል። ድንጋጤ ድኒ ብዙ ነገር አለ እንደታደነ ግዴ እንግጣለ። ያው ምስኪን ተናዳለን። ብትናደድም ደሞ እውነቷ ነው። ነገር ይመጣሉ እያልነ ጠብቀን ደሞ ከንፈርና ከንፈር እንትን እያሉ ይመጣሉ እንዴ። ወይኔ ኖ ሌላ ሴት ቢሆን ችግር የለም እኮ እሷን ባለፈው ባሌ ነው ፍቅረኛና ምናምን ብላ ሰረች። ዛሬ ጠሞ ሲጀመር እሷ ከማየት አልፈልግም በጣም ነው የሚጠላት። ይሄ ነገር ሃይሚ ጥርጥር ውስጥ ያስገባል። ይሄ ነገር ማለት ነው ኖርማል ጓደኛዬን እየተባለ ብዙ ነገር ብዙ ሀሳብ ውስጥ ነው የምትገባ። አሁን ብዙ ነገር ውስጥ ነው የምትገባ። ሀይኔ በቃ እግዚአብሔር ነው። ምክንያቱም ባለፈው ባትመጣ ደህና ነበር ልጅቲቱ። የማትታወቅ ብኮን ትንሽ እንትን አትልም፣ ብዙም ላትነድር ትችላለች። ችግር ተፈጥሮ ነበር

እንትናን ላይ እሱ ነው የሚያስታርቀው። እንግዲህ ሰው አትግባ። ሁለተኛ እንደዚህ አይነት ነገር ለምንድነው የሚያመጣው? ሴት ጋር እሱ ሌላ ሴት የለም። የስራውስ ምን ገረመኝ። ወላይ እሷን እንደማፈልጋት እያወቀ እሷን ይዞ መንጣቱ እኮ ነው ባለፈው ራሱ እኛ እሷን ሰድባ አይደለ እንዴ ስንዘቀዘቅ የከረም ነው? ምኗል ነው ምናም ብሎ ዛሬም ትዘቀዘቃለች። ትንሽ ቆይቼ ዛሬም

ሃላል የስም አሁን መድረሻ ቃላ ማለት ነው። ገብስ ላይ ገብቶ ይጫጫል። ምንድን ነው ይጦ የከፈተው እኮ? ምንድን ነው ለፎቶ ለማለጣጠፍ አይደለም። ምንድን ነው የምታስቃብጡ?

ማሮች ያለፈ እኮ ነው። ስራ ሆኖ ፕራንክ ሆኖ እኮ አለፈ። አሁን ደግሞ ይስሩ ቻናላቸው ቀስቀሷል። ህዝቡ ደግሞ እንደዚህ አይነት ወሬ ነው የሚወደው፣ እንደዚህ አይነት ግርግር ነው የሚወደው እኮ መስራት። ይስሩ፣ ግን ከዚች ልጅ ጋር አልነበረም። ሌላ ሰው ቀይሮ ምን አረገች? ልጅቷን አልወዳትም። አንቺ ማይሎ ይወድሽ። አንቺ የእነሱ አድናቂ ሆነሽ ማለት ነው፣ የእነሱ ወዳጅ ሆነሽ እያስገባት እጁን፣ አታሰደቢያቸው

እውነት የአኔ ምክንያቱም ችግር ቢመጣ እንኳን አስታራቂ ኦዲየንስ ናችሁ ተብላችኋል። ያኔ ደስ ይላል። ሳይሆን ደስ ባይል አስታራቂዎች እቺ ልጅ አንፈልግም። ለምን ያመጣ የሌላ ሰው ቢያመጣ ከዚያ አይብስባችሁም? አይብስም። እችን አንፈልግም። አይብስም።